እንደምናደራችኋል ተመልካቾቻችን ወደ ሰአቱ የስፖርት ዘገባዎች አልፋለው። ቀዳሜ የማደርገው ደግሞ የኢትዮጵያ ፕሪምየር ሊግ ነው። የሲቢ ኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች ትናንትና ተካሂደዋል። አራት ጨዋታዎች ናቸው የተካሄዱት ሁለቱ ከተሞች ላይ አዲስ አበባ ላይ ና ሀዋሳ ላይ ሁለት ሁለት ጨዋታዎች ተደርገዋል። አዲስ አበባ በተደረገ ጨዋታ አዳማ ከተማ ኢትዮጵያ ቡናን ማሸነፍ ችለዋል። ሸገር ከተማ ና ሆሳህን ያደረጉት ጨዋታ ደግሞ ባቻ ውጤት ተጠናቋል። አዳማ ከተማ ኢትዮጵያ ቡናን አንድ ለባዶ ባሸነፈበት ጨዋታ ብቸኛዋን ግብ ነቢል ኑሪ ነው። 58 ኛው ደቂቃ ላይ ማስቆጠር የቻለው እንግዲህ አዳማ ተደጋጋሚ ሙከራዎችንም አድርጎ ነበር። ከዛ በኋላ ተጨማሪ ግቦችን ግን ማስቆጠር አልቻለም። በተለይም ደግሞ በሁለተኛው አጋማሽ የተሻለ እንቅስቃሴ የታየበት ጨዋታ ነበር። በ73ኛው ደቂቃ የኢትዮጵያ ቡናው ፈቃዱ አለማየሁ በቀይ ካርድ ከሜዳ ወጥቷል። አዳማ ከተማ እንግዲህ በሊጉ ግብ ያላስተናገደ ብቸኛው ክለብ ነው፣ እስካሁን በተደረጉ አምስት ሳምንት ጨዋታዎች ማለት ነው። አዳማ አሁን ሰባተኛ ላይ ነው የሚገኘው። በውጤት ማጣት ቀውስ ውስጥ የሚገኘው ቡና ደግሞ ከደረሰበት ተከታ ሽንፈት በኋላ በሊጉ አስራ አራተኛ ደረጃ ላይ ለመቀመጥ ተገዷል። ሌላው ጨዋታ ሸገር ከተማ ከሀዲያ ሆሳን ያደረጉት ጨዋታ ነው። ይህ ጨዋታ ደግሞ አንዳቻ በሆነ ውጤት ነው የተጠናቀቀው። ሄኖክ አዱኛና ብሩክ በየነ ጎሎቹን አስቆጥረዋል። ሄኖክ አዱኛ በፍጹም ቅጣት ምት ነው ጎሉን ያስቆጠረው። በርካታ የግብ ሙከራዎችና ጥሩ ፉክክር የተደረገበት ጨዋታም ነበር ይኸኛው ጨዋታ። በሌላ ጨዋታ እንግዲህ ሐዋሳ ዩኒቨርሲቲ ላይ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጨዋታቸውን አድርገዋል። ይህ ደግሞ እንዲሁ አንዳቻ ተጠናቋል። ይህ ጨዋታ መቻልና ፋሲል ከነማ ደግሞ ያለ ግብ ተለያይተዋል። እንግዲህ ሀዋሳ ከተማ ከኢትዮጵያ ንግድ ባንክ አንድ ለአንድ በተለያዩበት ጨዋታ ያሬድ ብሩክ ለሀዋሳ እንዲሁም ደግሞ አዲስ ጊዳይ ለኢትዮጵያ ንግድ ባንክ ጎሎችን ያስቆጠሩ ተጫዋቾች ናቸው። ዘጠኝ ሰዓት ላይ ነው ይህ ጨዋታ በሀዋሳ ስታዲየም ተደርጎ የነበረው እንዲሁም ደግሞ አስራ ሁለት ሰዓት ላይ ተጠባቂ የነበረው የፋሲል ከነማና የመቻል ጨዋታ ተካሂዶ ዜሮ ለዜሮ በሆነ ውጤት አልቋል። ይህ ጨዋታ እንግዲህ ልጉም አናት ላይ ለመቀመጥ ነበረ። ፋሲልና መቻል ጨዋታቸውን ያደረጉት ቸርነት ጉግሳ እንዲሁም በፋሲል ከነማ በኩል ደግሞ ናትናኤል ገብረ ጊዮርጊስ ጥሩ ሙከራዎችን አድርገው ነበር። ፋሲል በጨዋታው እየተሻለ ነበረ። በትናንትናው ጨዋታ በተለይም በኪሩቤል እና በበረከት ግዘው አማካኝነት ተደጋጋሚ ሙከራዎችን ሲያደርግ ታይቷል። ነገር ግን ግብ ጠባቂው ግብ ሳይቆጠርበት ወጥቷል ማለት ነው። ጥሩ የኳስ እንቅስቃሴን ያስመለከተን ጨዋታ ነበር ማለት ይቻላል ያለምንም ግብ ቢጠናቀቅም ከዚህ ጨዋታ በኋላ የደረጃ ሰንጠረዡ እንግዲህ ሲዳማ ቡና ከመቻል ተረክቦታል ማለት ነው። በ12 ነጥብ ሊጉን እየመራ ይገኛል ሲዳማ። መቻል በ11 ነጥብ ሁለተኛ ላይ ተቀምጧል። ኢትዮ ኤሌትሪክም በተመሳሳይ 11 ነጥብ ሶስተኛ ላይ እናገኘዋለን። ፋሲል ከነማን በ11 ነጥብ አራተኛ ላይ የተቀመጠ ክለብ ነው። ቅዱስ ጊዮርጊስ ስድስተኛ ላይ ይገኛል። ቡና ደግሞ ቀደም ሲል እንደጠቀስኩት በ14ተኛ ላይ ነው የሚገኘው። በከፍተኛ ግብ አስቆጣሪዎችን ስንመለከት ከቅዱስ ጊዮርጊስ አቤል ያለው አራት ግቦችን አስቆጥራል። እንዲሁም ደግሞ የሬድ ብሩክ ከሐዋሳ ግቦችን በማስቆጠር በተመሳሳይ ግብ እየመሩ ይገኛሉ። ሊጉን በሴቶች ፕሪሚየር ሊግም እንዲሁ የአምስተኛ ሳምንት ጨዋታዎች ተካሂደዋል። ትናንትና ሶስተኛ ቀን ጨዋታዎች ይርጋ ጨፌ ቡና ና አዳማ ከተማ ያደረጉት ጨዋታ አንዳቻ ተጠናቋል። የጨዋታው ኮከብ መንደሪንግ እንዲሁን አንድ ግብ አስቆጥራለች። እንዲሁም አህላም ሲራጅ ለአዳማ ከተማ ሌላኛውን ግብ ያስቆጠረች ተጫዋች ነች። ባህር ዳር ከተማ ና ሲዳማ ቡና ያደረጉት ጨዋታ ደግሞ ያለምንም ግብ ተጠናቋል። ጥሩ እንቅስቃሴ ና ብዙ በርካታ ሙከራዎች የተደረጉ ቢሆንም ሁለቱም ክለቦች ግብ ማስቆጠር ሳይችሉ ቀርተዋል። በጨዋታው ባዩሽ ኪምባ ከሲዳማ ቡና ኮከብ ተጫዋች ሆና ተመርጣለች በዚህ ጨዋታ። ወደ ውጭ መረጃችን ስናልፍ ማንቸስተር ሲቲ ነው የምናገኘው። ማንቸስተር ሲቲና ሊቨርፑል ሳምንቱ ተጠባቂ የነበረ ጨዋታ ነው፣ በማንቸስተር ሲቲ የበላይነት ተጠናቋል። ጨዋታው ማንቸስተር ሲቲ ሶስት ለባዶ በሆነ ሰፊ ውጤት ሊቨርፑልን ማሸነፍ ችሏል። ሃላንድ ጎንዛሌዝ እና ጀርሚን ዶኮ ግቦቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ ማንቸስተር ሲቲ በሁሉም ውድድሮች አራተኛ ተከታታይ ድሉን ማሳካት ችሏል ማለት ነው። ሊቨርፑል ካለፉት ስድስት ጨዋታዎች አምስቱን ተሸንፏል። በፕሪሚየር ሊጉ በፕሪሚየር ሊጉ ከደረሰበት ተከታታይ ሽንፈት በኋላ እንግዲህ እንደምናስታውሰው ቪላን ማሸነፍ ችሎ ነበረ። ከዛም በኋላ ደግሞ በቻምፒየንስ ሊግ ሪያል ማድሪድን በማሸነፍ ወደ አሸናፊነት መንፈሱ ተመልሶ ነበረ። ሊቨርፑል የትናንትናው ጨዋታ ላይ ግን በሲቲ ፍጹም የበላይነት ተወስዶበት፣ ሶስት ግቦችም ተቆጥረውበት ተሸንፏል። ማንችስተር ሲቲ ማሸነፉን ተከትሎ አሁን በሊጉ ሁለተኛ ላይ ነው የሚገኘው። ከመሪው አርሰናል ያለውን ነጥብም ደግሞ ወደ አራት ማጥበብ ችሏል። አርሰናል እንደሚታወቀው ቅዳሜ እለት ከሰንደርላንድ ጋር በነበረው ጨዋታ ሁለት አቻ ተለያይቶ ነበረ። በዚህም ምክንያት የመሪነት ነጥቡ ወደ አራት ጠቧል ማለት ነው። ኖርዌያዊ የፊት መስመር ተጫዋች ኤርሊንግ ሀላንድ እንግዲህ በውድድር ዘመኑ አስራ አራተኛ የሊግ ጎሉን ያስቆጠረው ድንቅ የውድድር ዓመት እያሳለፈ ነው የሚገኘው። ሀላንድ እንደምናየው ትናንትናም ዘጠና ዘጠነኛ ጎሎቹን ማስቆጠር ችሏል ማለት ነው። በአጠቃላይ ጋርዲዮላም አንድ ሺኛ ጨዋታቸውን በትናንትናው እለት አድርገዋል። እንግዲህ ቼልሲ ሶስተኛ ላይ ተቀምጧል ማለት ነው ሁለት ተከታታይ ድሉን ካስመዘገበ በኋላ በሌሎች 11ኛ ሳምንት የፕሪምየር ሊግ ጨዋታዎች ደግሞ ኒውካስል ዩናይትድ ሽንፈት አስተናግዷል። ኒውካስል በብሬንትፎርድ ነው ሶስት ለአንድ የተሸነፈው። ኢጎር ቲያጎ ሁለት ግቦችን አስቆጥሯል። ኬቪን ሻሬ ደግሞ አንድ ግብ አስገኝቷል። በኒውካስል በኩል በርን በቀይ ካርድ ከሜዳ ወጥቷል። ባርንስ ደግሞ አንድ ጎል ያስቆጠረው ተጫዋች ነው። ኒውካስል ዩናይትድ አሁንም በውጤት ማጣት ቀውስ ውስጥ ነው የሚገኘው በፕሪምየር ሊጉ 14ኛ ላይ ለመቀመጥ ተገዷል። ኖቲንግሃም ፎረስት ሊድስ ዩናይትድን ሶስት ለአንድ አሸንፏል። በሲቲ ግራውንድ በተደረገው ጨዋታ እንግዲህ ኖቲንግሃም ሳንጋሬ፣ ጊብስ ዋይት ኤሌን አንደርሰን ባስቆጠሯቸው ጎሎች ሶስት ለባዶ ማሸነፍ ችሏል። ለምቻይ ሊድስን አንድ ግብ ከመረብ ላይ ያሳርፏል። በሌላ ጨዋታ ሶ ሚላ በርንማውዝን አራት ለባዶ በሆነ ሰፊ ውጤት ማሸነፍ ችሏል። ኤሚ ቡንዲያ፣ አማንዱ ኦናና እና ሮዝ ባርክሌ እንዲሁም ዶሌን ማይን የግቦቹን ያስቆጠሩ ተጫዋቾች ናቸው። ወደ ስፔላ ሊጋ ስንሄድ በስፔላ ሊጋ ሪያል ማድሪድ ነጥብ ጥሎ ባርሴሎና ደግሞ ማሸነፍ ችሏል። ሪያል ማድሪድ ከራዮ ቫይካኖ ጋር ያደረገውን ጨዋታ ዜሮ ለዜሮ በሆነ ውጤት ነው ያጠናቀቀው። እንግዲህ ሪያል ማድሪድ በሁሉም ውድድሮች ያደረጋቸው ካደረጓቸው ሁለት ጨዋታዎች ብቻ ነጥብ ጥሏል ማለት ነው አሁን ሁለት ዜሮ ለዜሮ ተለያዩ። እንዲሁም ደግሞ ባለፈው በሊቨርፑል ሽንፈት ደርሶባቸው ነበረ። ነገር ግን ሎስ ብላንኮቹ በ31 ነጥብ አሁንም ሊጉን እየመሩ ነው የሚገኙት። በውድድር ዓመቱ ለመጀመሪያ ጊዜ ነጥብ ተጋርቷል ሪያል ማድሪድ። ባርሴሎና በበኩሉ ከሴልታ ቪጎ ጋር ያደረገውን የላሊጋ መርሃ ግብር አራት ለሁለት ማሸነፍ ችሏል። ሮበርት ሎዋንዶስኪ በጨዋታው ሀትሪክ መስራት ችሏል። ወደ ሴሪአ ስናቀና ኢንተር ሚላን የሴሪአ መሪ ሆኗል። በጣሊያን ሴሪአ 11ኛ ሳምንት መርሃ ግብር ኢንተር ሚላን ከላዚዮ ጋር ያደረጉትን ጨዋታ ሁለት ለባዶ አሸንፏል። ምሽት 4 ሰዓት ከ45 ላይ በተደረገው ጨዋታ እንግዲህ ኢንተር ሚላን በላውታሮ ማርቲኔዝና ቦኒ ግቦች ሁለት ለባዶ በማሸነፍ የሊጉ መሪ መሆን ችሏል። ሮማ ዩዴንዜን ሁለት ለባዶ አሸንፏል። ናፖሊ በበኩሉ የሴሪአው መሪ መሆን የሚችልበትን እድል አምክኗል። ከሜዳው ውጪ ቦሎኛን የገጠመው ናፖሊ ሁለት ለባዶ ተሸንፏል። ከዚህ ቀደም የሀገር መከላከያ ሚኒስቴር የጦር ኃይሎች የስፖርት ክለቦች ከነበሩት መካከል የኢትዮጵያ ባህር ኃይል ሰራዊት መልህቅ ስፖርት ክለብ አንዱ ነበር። ከተመሰረተ በ12 ዓመቱ የፈረሰው ክለቡ ኢትዮጵያን በተለያዩ የስፖርት መድረኮች የወከሉ አያሬ ስፖርተኞችና አሰልጣኞችን አፍርቷል። አሁን ላይ መልህቅ ስፖርት ክለብ ከኢትዮጵያ ባህር ኃይል ጋር ዳግም መቋቋም አለበት የሚሉ ድምጾች ከየአቅጣጫው እየተሰሙ ነው። ይበልጣል ሰውነት ዝርዝሩን አዘጋጅቶታል።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 ከመቻል የተረፉትን እነሱን አሰባስበን መልህቅ የሚል ስም ሰተናቸው ባህራይል ብለን በመልህቅ መከላከያ በሶስቱ ተሰልፍ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

ከአንድ ሺ ሁለት መቶ በላይ አትሌቶች የተሳተፉበት አርባ ሶስተኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ትናንት ተካሂዷል። በውድድሩ በአሜሪካ ፍሎሪዳ በሚካሄደው የዓለም ሀገር አቋራጭ ውድድር ላይ ኢትዮጵያን የሚወክሉ አትሌቶችም ተለይተዋል። ውድድሩ አላማውን ያሳካ ስለመሆኑም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር አትሌት ስለሺ ስህን ተናግረዋል። እሱባለው ተሾመ ተጨማሪ ያለሁ በዓለም አቀፍ ደረጃ የኢትዮጵያን ባንዲራ ከፍ የሚያደርጉ አትሌቶች የሚፈሩበት እነ ኃይሌ ገብረስላሴ ቀነኒሳ በቀለ ጥሩነሽ ዲባባ እንዲሁም መሰረት ደፋር የመሳሰሉ አትሌቶች ራሳቸውን ያሳዩበት የጃን ሜዳ ዓለም አቀፍ አገር አቋራጭ ውድድር በ1976 ተጀምሮ ዘንድሮ 43ተኛ ዓመቱን ይዟል። ከ1200 በላይ አትሌቶች የተሳተፉበት ካለፉት ዓመታት በተለየ መልኩ የሽልማት መጠኑን በጥፍ ከፍ አድርጎ የመጣው 43ተኛው ውድድር በደማቅ ሁኔታ ተካሂዷል። ቀደም ብሎ በተጀመረ የወጣት ሴቶች 6 ኪሎ ሜትር ውድድር ሮሚያ ኮንስትራክሽንን የወከለችው ሽቶ ጉሜ ውድድሩን በበላይነት ስታጠናቅቅ የኢትዮ ኤሌክትሪኳ የኒዋ ንብረቴና ሌላኛዋ የኦሮሚያ ኮንስትራክሽን አትሌት ማርታ አለማየሁ ተከታትለው በመግባት ሁለተኛና ሶስተኛ ደረጃን በመያዝ አጠናቋል። ቀደም ብለን እንዳነሳ ነው ማርታ አለማየሁ የኒዋ ንብረት ላይ ደርሳ አባታለች። ሽቶ ጉሜ በቀዳሚነት ገብታ አሸንፋለች። በወጣት ወንዶች 8 ኪሎ ሜትር እጅግ ለተመልካች ማራኪ ፉክክር በታየበት ውድድር የተንተው አትሌት መንግስቱ አማረ 22 ደቂቃ ከ59 ሰኮንድ በመሮጥ ቀዳሚ ሆኖ ሲያጠናቀቅ ኢዮብ ስመኝ ከኢትዮጵያ ኮንስትራክሽን እንዲሁም ለሚተሾመ ከሸገር ከተማ ሁለተኛና ና ሶስተኛ ደረጃን ይዞ አጠናቀዋል ደመራ ጨረሰ አስገራሚ አቅሙን ያየንበት አሸናፊው አትሌት መንግስቱ አማረ ምንም እንኳን በጃን ሜዳ የነበረው የአየር ጸባይ ከብዶት የነበረ ቢሆንም ያንን ተቋቁሞ አሸናፊ መሆኑን ተናግሯል። ውድድሩ ከትንሽ የአየሩ ሁኔታ አየራማ ማነፋሳማ ነገር አለው። በጣም ያስቸግር ነበረ። ከርም የተወሰነ ይበዛበታል። ያን ሁሉ ተቋቁሜ አንደኛ ለወጣች እችያለሁ። በጣም ደስ ብሎኛል። በአዋቂ ሴቶች 8 ኪሎ ሜትር በተደረገ ውድድር ደግሞ አትሌት አሳየች አይቸው ከኢትዮጵያ ንግድ ባንክ በበላይነት ስታጠናቀቅ አትሌት መላላ ስዩም ከኦሮሚያ ኮንስትራክሽን ሁለተኛ፣ አትሌት ሹሬ ደምሴ ደግሞ ከኦሮሚያ ፖሊስ ሶስተኛ በመውጣት ውድድሯን ጨርሳለች። ለሶስተኛውም አልታደለችም፣ ወደ አራተኛ ወጥታ አሳየች አይቸው ከኢትዮጵያ ንግድ ባንክ ቀዳሚ ሆና ገብታለች። በተመሳሳይ ርቀት በአዋቂ ወንዶች በጀግናው አትሌት ቀነኒሳ በቀለ አስጀማሪነት በተደረገ ውድድር የኢትዮ ኤሌክትሪክ አትሌት ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ተከታትሎ ገብቷል። የአምና አሸናፊ አትሌት በረከት ነጋ ውድድሩን አንደኛ በመሆን ዳግም አሸንፏል። በርካታ አትሌቶች በአየር ጸባይ ምክንያት ውድድሩን ባቋረጡበት ርቀት አትሌት በርህ አረጋዊ ሁለተኛ ደረጃን ይዞ ሲያጠናቅቅ፣ አትሌት ታደሰ ወርቁ ደግሞ በሦስተኝነት ውድድሩን ያጠናቀቀ አትሌት ሆኗል።

ከኢትዮ ኤሌክትሪክ በቀዳሚነት ገባ። የውድድሩ አሸናፊ በረከት ነጋ ፉክክር በነበረበት ውድድር በማሸነፉ ደስተኛ መሆኑን ተናግሯል። ውድድሩ በጣም አሪፍ በጣም ፉክኩር የበዛበት ጎበዝ ጎበዝ አትሌቶች ያሉበት ውድድር ነበር። እግዚአብሔር መስገን እንደ እግዚአብሔር ፍቃድ አሸንፊያለሁ። በወንዶች ሁለት ኪሎ ሜትር ውድድር አሸናፊ አመና ደግሞ ቀዳሚ ሆኖ አጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ዶክተር አመንሲሳ ከበደ ውድድሩ ለአትሌቶች የውድድር እድል ከመፍጠር አንጻርና በፍሎሪዳ በሚደረገው ለዓለም አቀፍ አገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶችን ከማፍራት አኳያ ስኬታማ እንደነበረም እንዲሁ ታዋቂ አትሌቶች በስፍራው ተገኝቶ መነቃቃትን የፈጠሩበት እንደሆነም ተናግረዋል። ታዋቂ አትሌቶችም በተመሳሳይ ደግሞ አዳዲስ አትሌቶችንም ያየንበት ነው። ስለዚህ እንደዚህ አይነት ፉክክር በቂ አትሌቶችን ለውድድሩ ልናዘጋጅ የምንችላቸውን አትሌቶች የምናገኝበትን እድል ፈጥሮልናል። በርካታ አትሌቶች የውድድር እድል አግኝተዋል። አንጋፋ አትሌቶች፣ ታዋቂ የሆኑ አትሌቶቻችን በውድድር ቦታው ተገኝተው መነቃቃትንና ፉክክሩ የበለጠ እንዲጠነክር ለማድረግ እድል ሰጥተዋል። ታዋቂ አትሌቶቻችን እነ ቀነኒሳ ነጥሩዬን በዚህ በክሮስ ካንትሪ ታዋቂ የሆኑ አትሌቶች የተገኙበት ውድድር ነው ይሄ። አጠቃላይ እንግዲህ የአትሌቲክሱ ላይ መነቃቃትን የሚፈጥርም ይሆናል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የሆኑት አትሌት ኮማንደር ስለሺ ስህን በጣም ጠንካራ አትሌቶች የተሳተፉበት ውድድር እንደነበረም ገልጿል። ውድድሩ እንዳየው በጣም ደስ በ በሚል ሁኔታ በጣም ጠንካራ አትሌቶች የተሳተፉበት ሁሉም ከሁሉም ክልልና ከተማ መስተዳደር ውስጥ ያሉ የክለብ አትሌቶች የክልል አትሌቶች እንዲሁም በግል የግል አትሌቶች ሁሉ የውድድር እድል አግኝተው በጥሩ ሁኔታ እና ጠንካራ አትሌቶችም ጥሩ ውድድር አግኝተው የተሳተፉበት የነበረ ነው እና በጣም ደስ የሚል ውድድር ነበር። በሶስተኛው ኛው ሜዳ ውድድር አሸናፊ የሆኑ አትሌቶች በቀጣይ በአሜሪካ አስተናጋጅነት ከሁለት ወራት በኋላ በፍሎሪዳ በሚካሄደው ውድድር ኢትዮጵያን የሚወክሉ ይሆናል። የስፖርት መረጃዎቻችን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።